ለሴት ልጅ መስጠት ያለብህ ሶስት በጣም ውድ ስጦታዎች መነኝ? እነዚህም ከሰጥሃት በፍቅር ትረታለች። ራሷ ፈልጋህም ትመጣለች። በፍፁም ካንተ መለየት አትፈልግም። ስላንተም በጣም ታስባለች። እነዚህ በጣም ውድ የሆኑ ስጦታዎች ምን ምን እንደሆኑ ዛሬ ከኔ ከእህት ጋር እስከ መጨረሻው ከቆየ እነግርሃለሁ። አብራችሁም ቆዩ። ሰላም ሰላም፣ ውዴ ናፊዳርቲ ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም በቆንጆ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ተቀላቀሉ። ሁሌም ለምትሰጡኝ ሀሳብ አስተያየት አመሰግናለሁ። ለሴት ልጅ የግድ የግድ መስጠት ያለብን በጣም ውድ የሆኑ ስጦታዎች አሉ። እነዚህ ስጦታዎች ቤት መኪናና ገንዘብ ናቸው ብላቸው የምታስቡ ብዙዎች እንዳላችሁ አውቃለሁ። በዚህ ስራ ላይ በቆየሁበት ጊዜ ከገጠሙኝ ሰዎች በአካባቢ በዙሪያም ከተመለከትኳቸው ከጓደኞቼ፣ ከቤተሰቦቼ በአጠቃላይ ካነበብኩትም ተነስቼ የምነግራችሁ ነገር ቢኖር ገንዘብ በጣም አስፈላጊ ነገር መሆኑን ነው። ይህንን ለማወቅ ምንም ጥናትም፣ ምርምር የሚያስፈልገውም ነገር አይደለም። በዚች ምድር ስንኖር ገንዘብ በጣም ያስፈልገናል። ሁሉንም ነገሮች የምናደርገው የምናከናውነው ገንዘብን ተጠቅመን ነው አይደለም? የፍቅር ግንኙነት ላይም የገንዘብ ሚና ገንዘብ አቅም በጣም ከፍተኛ ሆኗል። በተለይም ደግሞ አሁን ባለንበት ሰዓት ላይ ሴት ልጅ ገንዘብ ካየች፣ ገንዘብ ካገኘች ትመጣለች። ምንም ሌላ ነገር አያስፈልግም ትሉኛላችሁ። ቪዲዮ በምሰራበት ጊዜ በጣም በተደጋጋሚ ሴት ልጅ እንደዚህ ትፈልጋለች እንደዚህ ትፈልጋለች እያልኩ በማወራበት በምናገርበት ሰዓት ላይ ናፊ፣ ሌላ ምንም አያስፈልግም ገንዘብ ብቻ ነው የሚያስፈልገው የሚሉ በጣም ብዙ ኮሜንቶች ይደርሱኛል። ያ የሆንበት ምክንያትንም እረዳለሁ። በተለይም ደግሞ እንደ ኢትዮጵያ ባለ ደ ሀገር ውስጥ የምንገኝ ሰዎች ለገንዘብ ያለን አመለካከት በጣም ትልቅ ነው ብዬ አስባለሁ። አንዳንድ ጊዜም የተዛቡ ነገሮችን እናያለን እንመለከታለን። ሴት ልጅም አድጋ ሀብታም አግብታ የራሷንም የቤተሰቧንም ሕይወት እንድትለውጥ ኤክስፔክት የሚያደርግ አንዳንድ ቤተሰብ አለ። ሁሉንም ማለት አይደለም። ግን ይሄ ነገር እየተነገራት ይህን ነገር እየሰማች የምታድግ ሴት ምርጫዋ ገንዘብ ያለው ሀብታም የሆነ ወንድ ቢሆን ብዙ የሚያስገርም ነገር አይሆንም። በእርግጥ ምርጫዋ ሀብታም መሆኑ እኔ ብዙ በግሌ ጥያቄ የሚፈጥርብኝ ነገር አይደለም፣ መብቷ ነው። ምክንያቱም ብዙ አማራጮች ባሉበት ሰዓት ላይ ይሄ ቢኖር ይሄ ቢኖር እያለ የምናነሳቸው እኮ ብዙ ነገሮች አሉ። ብቻ የሚለው ነው ጥያቄ ምልክት ውስጥ የሚገባው ገንዘብ ያለው ወንድ ብቻ የሚለው ነገር ትንሽ አያስማማኝም። ምክንያቱም ገንዘብ ብቻውን የሚያኖር አይደለም። ማለት መሰረታዊ ፍላጎቶቻችንን ካሟላን በኋላ የምንጠይቀው አንድና አንድ ነገር ፍቅርን ነው። በቃ ከበላን ከጠጣን ጥሩ የምንላቸውን ነገሮች ከለበስን ጥሩ የምንላቸው ቦታዎች ከሄድን የራሳችን ቤት መኪና፣ ምን ከኖረን በኋላ ይሄ ቤዚክ የምንላቸው ነገሮች አሉ አይደለም። ከዛም አልፈን ደግሞ ትንሽ ለግዥሪ ነገር ካገኘን በኋላ አንድና አንድ የምንፈልገው ነገር ፍቅርን ነው። ይሄ ሰው ይወደኛል፣ እች ልጅ ትወደኛለች የሚሉ ነገሮችን ነው የምናነሳው። በቃ ይሄ ግድ ነው የሰው ልጅ በቃ ፍቅርን ይፈልጋል፣ ፍቅርን ይራባል። ይወደኛል ወይ ትወደኛለች ወይ ዛሬ አይታኛለች ወይ እንደከፋኝ እንደደበረኝ ደስ እንዳለኝ አይቷለሁ የሚለውን ጥያቄ ማንሳት ትጀምራለች። ለዛም እኔ ጋር በጣም ብዙ የሚመጡ እንዳማክራቸው የሚጠይቁኝ ሴቶች አሉ። እና እነዚህ ሴቶች ሀብታም ነው ገንዘብ አለው በሚል የፍቅር ግንኙነት አልፎም ደግሞ የትዳር ሕይወት ውስጥ ከገቡ በኋላ ፍቅርን ባለማግኘታቸው ሕይወታቸውን እያማረሩ ለምን እንደዚህ አይነት ነገር ውስጥ ገባው፣ ለምን ይሄን አደረኩ እያሉ ያሉበት ሁኔታ ነው ያለው እና ትንሽ በቃ ነገሮች የተስተካከሉ ሲመስለን እራሳችንን እንጠይቃለን። የእውነት ይወደኛል የእውነት ያፈቅረኛል? ለምንድን ነው እንደዚህ ትሪት የሚያደርገኝ? ለምን እንደዚህ አላደረገልኝም? ለምን እንደዚህ አልሆነም የሚሉ በጣም በብዙ ጥያቄዎችን እናነሳለን እና ምን ልላችሁ ፈልጌ ነው፣ ገንዘብ ምንም ጥያቄ የለውም። በአንድ ድምፅ የምንስማማበት ነገር ነው። በጣም ያስፈልጋል፣ በጣም ህይወትን ይቀይራል። ደስተኛ ምንድን ሆን ያደርገናል በተወሰነ መልኩ። ግን ደግሞ የፍቅር ግንኙነት ላይ ሲመጣ ፕራዮሪቲ አይደለም ፕራዮሪቲያችን ሊሆን የሚገባው ፍቅርና ፍቅር ነው። ለሴት ልጅ ደግሞ እነዚህን ቀጥሎ የምነግርህን ሶስት ነገሮች ከሰጠሃት፣ እነዚህን ነገሮች ደግሞ አንዴ ሰታሃት የሚያበቃ ነገር አይደለም። ቤትም፣ መኪናም፣ ገንዘብም እንግዲህ አንዴ ሰታሃት ያበቃል። ምናልባት እየተከታተለ አዲስ በወጣ ቁጥር የምትሰጣት ይሆናል፣ ግን ደግሞ እነዚህ የምነግራቸው ነገሮች ሁልጊዜ ልትሰጣት የሚገባ ሁልጊዜ ካንተ የምትፈልጋቸው ነገሮች ናቸው። እና ለሴት ልጅ እነዚህን ነገሮች መስጠት ከቻልክ እመነኝ፣ ቀሪ ዘመኗን ስትወድ ስታፈቅር ትኖራለች። አሁን ላይም ደግሞ እነዚህ ነገሮች ካሉ ራሷ ፈልጋ ወደ አንተ ትመጣለች። በደንብ አድርገህ አዳምጠኝ። የመጀመሪያው ነገር አይንህን ከሰጠሃት ነው። እንዴ ናፊ ምን ሆነሻል? ምን ማለትሽ ነው? አይኔ ደግሞ ምን ይሰራላታል ልትሉ ትችላላችሁ። እስኪ በደንብ ዘርዘር አድርጌ ልንገራችሁ። አይንህን ከሰጠሃት ማለት ካየሃት፣ ከተመለከትካት፣ ትኩረትህን እሷ ላይ ካደረግ ማለት ነው። እኛ ሴቶች እይታን እንፈልጋለን። አቴንሽንን እንፈልጋለን። ከምንወዳቸው፣ ከምናፈቅራቸው ወይም ደግሞ ከኔ ከምንላቸው ሰዎች መታየትን እንፈልጋለን። ዛሬ ያምሮብሻል፣ ዛሬ የለበሹ ነገር ደግሞ ፀጉሽ እንደዚህ ስታደረግ እኮ ደስ ይላል ያደረግሽ ነገር ቀሚስሽ ሽ እንዴት እንዳማረብሽ እንዴት እንደሆነ፣ ምነው ዛሬ ደብሮሻል እንዴ፣ ዛሬ ደግሞ ደስ ብሎሻል፣ ተጨንቀሻል እንዴ የሚሉ ነገሮችን አይተህ ሀሳብ እንድትሰጣት እንድትረዳት እንድትላት ትፈልጋለች። ምንም ጥያቄ የለውም። ይህን የምትፈልገው ደግሞ ገና እንደተዋወካት ከፍቅረኛ ከሆነች በኋላም በትዳር ውስጥም ልጆች ወልዳችሁም እስከ መጨረሻው በቃ ከአንተ ጋር እስካለች ድረስ ሴት ልጅ እንድታያት ትፈልጋለች። ስለዚህ ይሄ ካንተ ይጠበቃል። በቃ አይታሃት አድናቆት መስጠት ሊሆን ይችላል። አይታሃት እንደ ከፋት ደስ እንዳላት ማወቅ ሊሆን ይችላል። መረዳት ዛሬ ከፍቷታል እኮ ብለህ እስኪ ወጣ ብለን እንዝናናት በቃ ደስ ይላታል። እንዲሁ ሳትጠይቅ አይታሃት ማለት ነው። አይታሃት ስትረዳት፣ ምክንያቱም ሰዎችን ካየን እውነት ለመነጋገር ማለት ነው ሰዎችን እኮ አይተን እንደዚሁ ስሜታቸውን መረዳት እኮ እንችላለን። አደለም? አይናችን በተለይ ብዙ ነገራችንን ይናገራል። ከፍቷት ስታለቅስ የነበረችን ሴት ጎገር አንድ አያት አይነ ሻጧል ምን ሆነሽ ነው ከፍቶሻል ደብሮሻል አልቅሰሻል ብለህ እኮ ልጠይቃት ትችላለ። ይህን የምታደርገው ግን ስታያት ነው። ስታያት ማለት እንደዚህ ዝም ብሎ ማየት ሳይሆን ስትመለከታት ከልብ ሆነህ ትኩረት እሷ ላይ አድርገህ ስታያት ነው። ካላይ ያሃትማ እያለቀሰችም ላታስተውላት ትችላለ። ዝም ብላ አልፈልቴት ትችላለ። ካላይ ያሃት ገብቷችኋል አይደለ? በጣም ብዙ ሰው ጋር ትልቅ ክፍተት እየሆነ ያለው ነገር ይሄ ነው። አያየኝም በቃ ምንም ግድ የለውም ለእኔ በቃ ሌላ ነገር ላይ ነው ትኩረቱ ማለት ነው ገንዘብም ታይቶ የሚገባበት ህይወት ይሄ ነው በገንዘብ ይሄንን ማምጣት አይቻልም ይሄን ፊሊንግ ማምጣት አይቻልም ለምን አላየኝም ለምን አልተመለከተኝም እንደዚህ ሆኝ ደብሮኝ ምንም አይመስለውም ምን ሆነሻል እንኳን ብሎ አይጠይቀኝም እንደዚህ ስሜቴ ሲቀያየር እንደዚህ ሲሆን ይህን ባረግ ባላረግ ለሱ ግድ የለውም የሚሉ በጣም ብዙ ሴቶች አሉ በዚህ ሰዓት ማለት ነው በተለይም ደግሞ ገንዘብን አይተው እንደዚህ አይነት ህይወት ውስጥ የገቡ ማለት ነው እውነታው ይሄ ነው። በቃ ሴት ልጅ ሁል ጊዜም ከአንተ የምትፈልገው ትልቁ ትልቁ ነገር እንድታያት ነው። ቀጥሎ ከምነግርህ ጋር በአንድ ላይ ማለት ነው ሶስት ነገሮች እንደምነግራችሁ ብያቸዋለሁ። የመጀመሪያው እንድታያት፣ እንድትመለከታት ትፈልጋለች። እንዳልኳችሁ ትኩረት በጣም ወሳኝ ነው ለእኛ ለሴቶች። አንተ ትኩረት ለእሷ የማትሰጣት ከሆነ ትኩረት የሚሰጣትን ነው የምትፈልገው። ትኩረት ወደሚሰጣት ነው የምትሄደው። አንድ ቀን አግኝቷት ወይኔ እንዴት ነው የምታምሪው ቆንጅዬ ምናምን ያላት ሰው በቃ ያስደነግጣታል። ምክንያቱም አንተ ብለሃት አታውቅም፣ አንተ አትላትም፣ አንተ አታያትም። ለዛ ሰው ትደነግጣለች፣ ለዛ ሰው የሆነ ነገር ይሰማታል። ገብቷል አይደለም? ስለዚህ አንተ የምታያት አንተ የምትመለከታት አንተ ስሜቷን የምትረዳት የምታነባት ከሆነ አይተም በጣም ቀላል ነው። በቃ ህይወት ቀላል ነው የሚሆንልን፣ ደስተኛ የሆነ ህይወት ይኖርሃል ማለት ነው። የመጀመሪያው ነገር ይሄ ነው። ሁለተኛ ጆሮህን ከሰጠሃት ናፊ ምንድነው የሰውነት አካላቶችን እንዳለጠ ዘረዘርሻቸው እኮ ምንቀረ ልትሉኝ እንደምትችሉ አስባለሁ። አዎ ጆሮ በጣም ወሳኝ ነገር ነው ለእኛ ለሴቶች፣ የሚያዳምጠንን ሰው ማግኘት በቃ ምን ልበላችሁ፣ ትልቅ ነገር ነው። የምንናገረው ነገር ቫሊዩ እንዳለው እንደምንደመጥ እንደምንሰማ ዋጋ እንዳለን በቃ የምንናገረውን ነገር የሚሰማን ሰው እንዳለን ማወቅና መረዳት ያ ታዲያ ለአንድ ጊዜ ብቻ አይደለም። በቃ ሁሉ ጊዜ ከእሷ ጋር በምትሆንበት ሰዓት ላይ ጆሮውን የምትሰጣት ከሆነ ሴት ልጅ የእውነት በቃ ስለአንተ ስታስብ ነው የምትኖረው። ቀሪ ዘመኗን በሙሉ ስትወድ፣ ስታፈቅር፣ ስትንከባከብ፣ ደስታን ስትሰጥ ነው የምትኖረው። በቃ መደመጥ ለኛ ትልቅ ነገር ነው። ገና ስታወራ አንቺ ደግሞ በቃ አሁንም እዛ ልብስ ላይነሽ፣ አሁንም እዛ ቀሚስ ላይነሽ፣ በቃ ከዚህ ሌላ ወር የለሽም ምናምን አይነት ነገር እየተናገር የማታዳምጣት የምትናገረውን ነገር የምታጣጥልባት ከሆነ አይሆንም። ግን ደግሞ በተቃራኒው የምታዳምጣት ምታዳ መጣት ከሆነ አይደለ፣ ባለፈው የነገርሽኝ እሱ ነው እንደ ይሄ ምናምን ትኩረት ሰጥተህ የምታዳምጣት ከሆነ ቀላል ነው። ይሄ ማድረግ እኮ በጣም ቀላል ነገር ነው። እውነት ለመናገር ማለት በቃ ከሌሎች እናንተ ከምታስቧቸው ነገሮች አንጻር ይሄ በጣም ቀላል ነገር ነው። ማዳመጥ በቃ ያለንን ነገር ነው የምንሰጠው እኮ በቃ ያለንን ነገር ተገኝተን በቦታው ላይ ማዳመጥ ትኩረት ማድረግ ቀላል ነገሮች ናቸው። እና እነዚህን ማድረግ ከቻላችሁ ሴት ልጅ ራሷ ፈልጋችሁ ትመጣለች። የእውነት ነው የምነግራችሁ። እነዚህ ኳሊቲዎች ያሉት ወድ አይታ ሴት ልጅ ማለፍ አትችልም። ምክንያቱም እንደተወደደች እንዲሰማት ያደርጋታል፣ እንደተፈቀረች እንዲሰማት ያደርጋታል፣ እየተለየች እንደሆነች እንዲሰማት ያደርጋታል። እና በጣም ወሳኝ ነው። የመጨረሻው ደግሞ ትከሻን ከሰጠሃት ነው ምን ቀረ። የእውነት ዘረዘር ናቸው ሁሉንም የሰውነት አካላቶቻችን ያው ራስን ከሰጣሃት በሚለው ይጠቃልላል እውነት ለመናገር እዚህ ጋር ግን ስፔስፒክ አርጌ መናገር የፈለግኩት ሶስቱን ስለሆነ ትከሻኔ ከሰጣሃት የሚለውን በለም አርጌ ላብራራላችሁ ሰዎች በሀዘናቸውም በደስታቸውም ሰውን ይፈልጋሉ አደለ ሴት ልጅም ችግርም ሲገጥማት ሆነ ደስ ሲላትም ሆነ ሰው ትፈልጋለች የምትተማመንበት ሰው እሷ አለኮ ብላ አፋን ሞልታ የምታወራው የምትነግረው ሰው በቃ አንዳንዴ ምንም ላታደርግላት ትችላለች እ መታት ችግሯን ስትነግረ እንደዚህ ሁኛለው ስትለ መፍትሄ ላይኖር ይችላል፣ ግን በቃ ትከሻን ትሰጣታለ። አይዞች ትላታለ፣ አለው ትላታለ፣ ታቅፋታለ። ትከሻ ማለት ያ ነው። በችግሯ ጊዜ ከጎኗ መሆን፣ ከጎኗ መገኘት፣ ያ ፊሊንግ መፍጠር። እኔ ያለውልሽ እኮ ምንም ነገር ቢፈጠር ከጎንሽ ነኝ የሚለውን ፊሊንግ መፍጠርህን በጣም በጣም ትፈልገዋለች። በተቃራኒው ደግሞ ደስ ሲላትም ደስ ሲላትም ነታ ደስቷን የምትገልጽበት በደስታ የምታቅፈው ሰው ትፈልጋለች። በቃ ከጎኗ ያለ ደስታዋን ልክ እንደራሱ ደስታ የሚደሰት ደስ እንዲላት የሚጥር የሚሞክር የሆነ ነገር ሆነልኝ እኮ ስትለው በቃ ደስ የሚለው ሰው ትፈልጋለች። በሀዘንም በደስታዋም ከጎኗ እንድትገኝ ትፈልጋለች። ስለዚህ ያንን ትከሻ ከሰጣት ሴት ልጅ ከአንተ ምንም አትፈልግም። የእውነትን ነው የምላችሁ። እነዚህ ሶስት ነገሮች ላይ በእርትታችሁ ስሩ። ይህንን ስላችሁ ደግሞ አይ በቃ ናፊ ብላናለች፣ እና ገንዘብ ምንም አያረግም፣ እነዚህ ሶስት ነገሮች ደግሞ አሉኝ ብላችሁ ወደኋላ እንዳትሉ። ምንም ጥያቄና መልስ የለውም። ገንዘብ በህይወታችን ያስፈልገናል፣ ስንኖር ያስፈልገናል። የምትወዳት የምታፈቅራት ሴት የተሻለ ህይወት እንዲኖራት የተሻለ ነገር እንድታገኝ መልፋት መጣር፣ በገንዘብ ምንም ጥያቄ የለውም። አስፈላጊ ነው። አብራችሁም ሆናችሁ የምታደርጉት ነገር ነውና እዛ ላይም በርታ ጠንካራ ሰራተኛ አሁን ከሰራን የማይመጣ ነገር የለም የጊዜ ጉዳይ ነው ጊዜ ሊወስድ ጊዜ ሊፈጅ ይችላል እና እንጂ ማይመጣ ማይለወጥ ነገር የለም ስለዚህ እነዚህ ነገሮች ግን ሁል ጊዜ ገንዘብ ኖረህም አልኖረህም በጣም የሚያስፈልጉ ነገሮች ናቸውና በደንብ አስብበት ገንዘብ ለመስራት በምታደርገው ሩጫ ላይ እነዚህን ወደኋላ እንዳትል ወሳኝ ነገሮች ናቸው ስለዚህ እዚህ ላይ በደንብ አስቡበት ወንዶች። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እንደወደዳችሁት እርግጠኛ ነኝ። ቪዲዮን ላይክ ማድረግ እንዳይረሳ። በቀጣይም እንደዚህ በሌላ ቆንጆ ቪዲዮ እመለሳለሁ። እስከዛም ሰላም ቆይ።